ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ ሙካ ዩቱብ ተከታታዮች ሁሉ፣ ሰላም ሁሉ መልካም፣ ሁላሾይና ከኔቅል፣ አልሐምዱሊላ። ውዶቼ ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። አበረታቶኝ ስለምታበረታቶኝ ከልባ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ውዶቼ እንግዲህ ጋሽ ደረጀና ሰላም ስለተጸነሰው ልጅ እየተመካከሩ ነው። ጋሽ ደረጀም እንግዲህ ምንም ነገር እንደማያውቅ ነው። እዚህ ላይ እንግዲህ ያረጉት ያረጉት ተመልካቹ ግን ሁሉ ተመልካቹ የሰላም ያረገዘችው ከጋሽ ደረጀ ነው፣ ሰላም ያረገዘችው ከጋሽ ደረጀ ነው እያለ ይላል። ሁለተኛ ደግሞ እያንንላለን ሁላችንም። ሁለተኛ ደግሞ ዳጣ የሰላም ልጅ ናት እያልን ነበረ። እንግዲህ እስካሁን ምንም ግልጽ የሆነ ነገር የለም። ህጻኑም ጽንሱም እንግዲህ የጋሽ ደረጀ ልጅ ነው ብለን እንዳንል ምንም አዲስ ነገር የለም። እንግዲህ ሰላምና ጋሽ ደረጀ ሲያወሩ የነበረው እንዴት ነው ምናምን አላት። እሱ መቼም እሱ ቢኖርበት እንዴት አረገሽ ከማናረግሽ ሌላት አይችልም ነበረ። እና አሁን ጋሽ ደረጀ እንደዚያ ብሎ እየጠየቃት ነው። እሷ ደግሞ በአጋጣሚ ከሆነ ሰው ጋር ደዋወል ነበረ፣ ከሱ ነው ያረገዝኩት አለችው። እና እሱ ምን ምን አለሽ? ምናምን ሲላት እሱ ምንም አላለም ማርታኮ ለምን ድክ ሰና ንድራቸውም ብላለች ሲላት እኔ አልፈልግም። በቃ እሱን ማግባትም አልፈልግም። እንደውም እሱ እሱ እንዲያቀርሱ አልፈልግም ብላለች። እንዴ ለምንድን ነው ይላታል፣ እሱን ጋሽ ደረጀ። በቃ እኔ ስለማልፈልግ ነው። እኔ መፈልገው ምንድነው እዚ ቤት መውለድና ማሳደግ ነው የምፈልገው ለእኔም ደግሞ ያስቀምጣችሁልኝና ያስባችሁልኝ ነገር ካለ ለልጄ ታረጉታላችሁ ችግር የለውም ብላ ትለዋለች እሱም ሰላም እርግጠኛ ነሽ እውነትሽን ነው ሲላታ እርግጠኛ ነኝ እኔ እኮ እናንተን ብዙ ጊዜ ለብዙ አመታት አገልግያችኋለሁኝ እናንተ ደግሞ ይሄንን አድርጉልኝ ብላ ለጋሽ ደረጀ ትለዋለች ጋሽ ደረጀም እንግዲህ አንቺ ታውቂያለሽ ብሎ ሊሰናበት ሲል እሷ እንደውም በቃ ምን አለችው ምንድን ያለችው ቅጠል ምንድን ነው? ዘርም እኮ ምንድን እህልም እኮ ወርቆ ዘሩን ያበቅላል፣ ናለችው። ከዚያ እኔ ደግሞ ሰው ነኝ፣ ሰው እንደመሆነ መጠን መውለዱን እፈልገዋለሁኝ፣ ና ስላረገዝኩኝ ደስተኛ ነኝ ብላ ለጋሽ ደረጀ ተመልስለታለች ማለት ነው። ውዶች እና አሁን ጋሽ ደረጀ አለበት ትላላችሁ? ጋሽ ደረጀ ቢኖርበት ለምን እንደዚህ ይባባላሉ? ለምን በድብቅ አያወሩም? አሁን ሰውየው ቢኖርበት እኮ እንደዚህ አልነበረም የሚያወሩት እና አንቺ አርገሽ እንዴ እንደዚህ ነው እንደዚህ ነው ይላት ነበር አሁን እነሱ ግን ምንም ነገር እንደምታዩት ምንም ነገር እንዳልተፈጠረ ነው ሲያወሩ የነበረው ያኔ ምንም በቃ እሱ ከየት ነው ከማን ነው ምንድን ነው ነው እንጂ ሌላ ያላት ነገር የለም ማለት ነው እና ማሮቼ እንግዲህ መጨረሻ አካባቢ ደግሞ ሴትየዋ ምን ለሰውየው ለጋሽ ትርጄ ማርቲ ምን ምን አለች ምናምን ስትለው፣ አይ ለኔም ያለችኝ እንዴት እንዴት ነው ማለት እንደማትፈልግና ወልዲያ ማሳደግ እንደምትፈልግ የልጁ አባትም አባተም አትፈልግም ሲላት፣ ማርታ አበደች። ለምንድን ነው የማትፈልገው ምናምን አለች። ያኔ ማርታ ከሌላ አንጻር ሳይሆን ልጁ የአባት ፍቅር አግኝቶ ማደግ አለበት። ልጁ እሺ፣ ዘንቡ ያኔ ልጁ ጥፋቱ ምንድን ነው? ስለዚህ እሱ የአባት ፍቅር የእናት ፍቅር አግኝቶ ማደግ አለበት፣ በሚል እንግዲህ ሴትየቱን ጓ ብላለች። እሷም እንግዲህ ሰላምን አናግራታለሁ። እንደዚህ ሊሆን አይችልም። መሆን ያለበት ምንድን ነው፣ የልጁ አባት ይመጣል፣ ትንሽ እየድግስ ደግሰን እንድራቸዋለን እንጂ ዝም ብሎ እንደዚህ ተግበስብሶ የሚቀር ነገር የለም ብላ እሷም ወስናለች፣ ማርታ ማለት ነው። በዚህ አጋጣሚ ደግሞ ልጅቱ እየሄደች እናቴ ሰላም ተማን ያረገዘችው? ምን አገባሽ? አንቺ ምን አገባሽ? እንዲ ምን አያገባኝም። ተዚ ተቤ መችም አወጣ መችም በናታን ጠረጠርኳት ልትኝ የለም ስትላት፣ ምን ይታወቃል፣ የጠረጠረ ተመነጠረ፣ ምን ይታወቃል ላለልች የተረግበች ናንተች። ቺ ኤቢ የምትባል ፍጡር እኮ በቃ ያበደች እኮ ናት። በቃ ተናቷ ደክሟት ልታርፍ ምናምን እየፈለገች ማለት ነው። ትመጣና እናቴ ግን ምንድን ነው በቃ ነገር ትወዳለች። ወይዬ ነገር ምንድነው? ውሃን በጣም ቀዝቃዝ አድርጎ እሷን ደግሞ እሳት እሳት እሳት አድርጎ የውሃ ነጥፍጥፍ ነው ለሷ የሰጣት ማለት ነው። ምላስ እና ሴትየትም ጭልቅ ያዝግድን ብላ ታባረራታለች። በኋላ ናታን ከውጭ ሲመጣ እሷ ደግሞ ሽንኩርት ምና ምንትን እያለች ነበር። እና ናታን ደስ ብሎታል በማርገዛ ሰላምዬ ሰላም እየ እርጉዝነሻሉ ስላደረገሽ ደግሞ በጣም ደስ ብሎኛል፣ አለትና ነ ግን እኮ ለምንድን ነው እንዴት ነው ተማን ነው ወዴት ነው አላልከኝም ስትለው፣ አይ እኔ ምን ለምን ልሻለሁኝ አላት። ለምን ልሻለሁ ዋናው ነገር ምንድን ነው አንቺ መደሰትሽ ነው እንጂ ሌላ ሌላ ነገር የለውም ይላል። ከዛ እሷም እንግዲህ ስለዳጣ በቃ በጣም ነው ስለዳጣ ማውራት የምትፈወደው፣ በነገራችን ላይ እና አንተ ግን ተጠንቀቅ፣ ምናምን እያለች እሱንም መካከረችው። ቆይበላ ቪዲዮ ደግሞ ስለ ናታን እና ስለ ዳጣ ስለምሰራ ይሄንን በንድዝ ትላቁሞ ማለት ነው እና ያው እነሱም ደስታው እንደስ እንዳለው ገለጸላት። ውሃም እንግዲህ ሰላምዬ ርጉዝ ነሽ አንቺ ምናምን አለቻት። አዎ ምናምን። ከዛ እንዲገና መቼ ነው የምውልጁ ምናምን እያላት ዳጣና ቅመም እንግዲህ እያናዘዟት ነበረ። እሷም እንግዲህ ለምንድን ነው ሶወልድ እርጎ ፈልጋችሁ ለወንድ ምናምን እያለቻቸው ነበረ። እንግዲህ ላይክ ሸር ሰብስክራይብ አድርጉ። ላይክ ሸር ሰብስክራይብ አድርጉ። ቻናሌ ቅጽቅሶብኛልና ቻናሌ መነሳሰል አለበት። ተባበሩኝና እናንሳው። ማሮቼ፣ ግድቤ ቅጽቅሶ አለና የእናንተ ትብብር ያስፈልገኛል እላችኋለሁኝ። ላይክ ሸር ሰብስክራይብ አድርጉ። ለእናንተ ምንም አይከፈልበትም፣ ለእኛ ደግሞ በጣም ይጠቅመናል። ለእኛ በጣም ነው የሚጠቅመን እና ማሮቼ፣ ላይክ ሸር ሰብስክራይብ አድርጉልኝ። አበረታቱን። በተለይ አዳዲስ ጀማሪ ቶበሮችን እናበረታታን። እስበሳችን ዩቱብም የሌላችሁ ዩቱብ ክፈቱ። ዩቱብ ላለውም ደግሞ አበረታቱን። ምንም የሚከፈልበት ነገር የለም እና ስለዚህ እና ላይክ አድርጉ ሸር አድርጉ። ለእናንተ ምንም የማይልና አደጋገምኩባችሁ፣ እንግዲህ ያው አበረታቱ ለማለት ነው። እና ወደ ጉዳያችን ስንመለስ ማርት መጨረሻ ላይ ሰላምን የልጁን ቁጥር አምጪ፣ የልጁን ቁጥር አምጪ ልደውልለት እያለች እያናዘዘቻት ነበረ። አሁን እሷ የማንን ቁጥር ትሰጥ ይሆን? ምክንያቱም እሷን የሚመስለኝ እንደዛ ያለችው ተነገሩ ለማምለጥ ነው እንጂ ብቻ የነ ሰላምና የጋሽ ደረጀ ጉዳይ በጣም እንትን ነው፣ በጣም አወዛጋቢ ነው። ምንም ፎርም የሌለው ለመገመትም ለመወሰንም አስቸጋሪ የሆነ ነው። ያው ዝም ብለን እየተከታተልን መጨረሻውን ማየት ነው እንጂ ይሄ ነው ይሄ ነው ለማለት ከባድ ነው። ላችኋሉ ውዶቼ እና እንጭ ቁጥር ሽሽ ያለቻት እየተጨነቀች ነበረ። እንግዲህ በሆነ ሰበብ አድርጋ እንደምትፋታት ተስፋ አደርጋለሁ። የዛሬው ቪዲዮ ይህን መስሎ አበቃ። በቀጣይ ቪዲዮ እስከምንገናኝ ባይባይ፣ ደህና ደሩልኝ።